ስለዚህ ነው ስራ ጀምሬያለሁ። እዩ ደስ አላለውም ነበር። በግድ ነው የገባሁት። ምን ነው፣ አላመንከኝም? ስራ መስራት የምጠላ ነው አይመስልህ። እሱ ስልክ ነህ ደስ አይለኝም? ማዘር፣ ግን እኔ ስራ መስራት እንደምችል አውቀው ሊያከብሩኝ ይገባል። በቃ ለዚህ ነው የገባሁት ሌላ ምክንያት የለኝም። ኤድዊ ትእዛዝ ጨረሰ? አዎ ለሳምሪያ ዝዣት ሰርተዋለች። አመሰግናለሁ። አማችሽ ግን እንዴት ናቸው? ምን ሆነዋል? ያው ከጓደኛቸው ጋር ጣልተዋል ብለሽ አዝነዋል ብለሽኝ ነበር። አያው ናቸው፣ በጣም እንደሚዋደዱ የገባይ የገባኝ ቀናውባቸው። አማቷን የምትወድ ምራት ግን አንቺ ናየው። ስለምትወጃቸው እኮ ነው በክቧ የሚቀናሹ። የእሳቸውና የክቧ ታሪክ እንዴት ደስ እንደሚለኝ። እባክሽ አስታርቂያቸው። ለምን? እንዴት? ለምን? መታረቅ ስላለባቸው። ማ? ክቧና ማዘር ለሶስት ወር ተኮራርፈዋል። ዛሬ ለስራ ስወጣ ማዘር ደግሞ ከቤተ ክርስቲያን ሲመለሱ አይቻቸው እንዴት እንዳሳዘኑኝ ከዚህ በፊት እኔም እማም ልናስታርቃቸው ሞክረናል። ሲያመሩ ግን እኔም እረፍት አገኛለሁ ብዬ ታውኳቸው። ፌበን ስትነግረኝና የሰሞኑ ሁኔታቸው ሳይ ግን የግድ ማስታረቅ እንዳለብኝ ገባኝ። ማዘርዬ ደህና ውዬ ተመልሻለሁ። ምነው በሥነ ሥርዓት ያናግሩኝ እንጂ። ክቧ፣ ከተጣላችሁት የቀረሁት አንድ ጓደኛ እኔ ነኝ። እኔን መንከባከብ ሲገባዎት እርሶ ግን ነ አልታወቁትም እንጂ ሰሞኑን ደሞዝ አስር ቀን ይቀሯል የተባለ እኮ የመንግስት ሰራተኛ ነው ይመስሉት፣ እንዲህ በጣም እየተከዙ ነው። ኧረ ዘና በሉ፣ ለዚች አላፊ አለም እንዲች ብለው እንዳይጨነቁ። ደግሞ ምን ሆነው ነው? እኔ ምራቶት እያለሁ፣ ምንድን ነው ማዘር? ንገሩኝ፣ ምንድን ነው ባክሽ? ንገሩኝ፣ ምን ይሰራልሻል። አፈቀሩ እንዴ ምን ከሆነ ይቻላሉ። ከፈለጉ ምንድስ እንዳለኝ ታውቃለህ? ከዚህ ድብርትና ትካዚያቸው በእኔ ምክንያት ሊላቀቁ መሆኑ ነዋ። ማዘር ከክቧ ጋር ላስታርቆት። ምን፣ ይቺ ስራ ፈት? አንቺ እናቴ ስራ ፈትነሽ። ማዘር ስድቦትን አብዴት ያድርጉ እንጂ፣ ይሄ ስድብ እኮ አስራ አምስት ቀን ሆኖ፣ ኤክስፓየር ካረገ ደግሞ። እርግጠኛ ነኝ ሼም ይዞት ነው እንጂ ከክቧ ጋር መታረቅ ይፈልጋሉ። ማዘር የወሎት እኔና ዩም ስንጋጭ እርሱ መጥቶ እንዲታረቀኝ ስለምፈልግ አውቄ አኮርፈዋለሁ። እቺን ዘዴ እኔም አውቃታለሁ። ለራሶት ጉዳይ በጣም እየተለማመጥኩት ነው። ሀሳቤን ሳልቀይር ቢስማሙ ይሻሉታል። ማና አስገደደች ታዲያ። በክቧ ናፍቆት ሲተክዙ ሳዩት እንዴት አንጀት እንደበሉት ወይ፣ ወይ፣ ወይ፣ ወይ በሞትኩት። እንደ አሁን አንቺ አንጀት አለሽ። አንጀት አለሽ። አንጀት ባይኖረኝ ነው እንደዚህ ማዝንሎት። ወይስ ተመክሬን የመሰሉት ያው ከእሷ ከተጣሉ በኋላ ሲቀመጡም ሲሰሩም እንዲህ እየጎነበሱ እኳ አሳዘኑ። ቀና ስላሉ እኮ ሐዘኖት ይጠፋል ማለት አይደለም። ይወሉት። አሁኑን ይዣት መጣለው። ይታረቃሉ፣ በቃ ማዘርዬ እንዳያስቡ እንዳያስቡ። አንቺ ነግሬሻለሁ ነግሬሻለሁ ብቻ ምን ተገትሮሽ ታኛለሽ? አንቺ እኔ ሂጂና፣ በልሻል ተው፣ በቃ ይቅርብሽ፣ ምንም ጥቅም የለው። ለምን ማዘሯ? መታረቅ አይፈልጉም፣ ፀባቸው የክባባል ነው። በምን የሚጣሉ ኔ የምን አገባኝ። ስሚ፣ ውስጤ ያልተጠቀምኩበት እምቅ የማስታረቅ ኃይል አለ፣ ልጠቀምበት ነው። ዞርበይ። የምን ኃይል ነው ያልሽው? ዞርበይ መንገድ እየዘጋሽ ብኝ ባልሆነ አይደለም ላናግርሽ ፈልጌ ነው እኮ እዚህ ጋ ሆንሽ አናግሪኝ ሶስት ኪሎ አድርገው ሶስት ኪሎ በጥምዙ አይሆናም በዚህኛው በኖርማል እንዴት ነሽ አለሁልሽ እናቴ ናትዬ ደውሎ እንዴት ነሽ ብሎሻል። የራሱ ጉዳይ። አሁን ቤት እንድትመጪ እፈልጋለሁ። መቼ መቺ? አሁን። አዎ፣ ለትልቅ ቁም ነገር ነው የፈለግኩሽ። ትደሰችበታለሽ። የሚታይ ከአንቺ ቁም ነገር አዎ፣ የምሬን ነው። ማዘርና ክቧ አላስታርቃቸው ነው። አንቺ ስነ ስርዓት ያለሽ እነሱ ከገጠሙ እንደሚያጨናንቁሽ ታውቂያለሽ አይደል? እንዴ አንቺ ታደንቅኛለሽ ብዬ ስጠብቅ ታያችሁትኛለሽ። ሶስት ወር ሙሉ እኮ ነው የተዘጋጉት። በአራተኛው የህቷ ክቧ ማለታቸው አይቀርም። ቆይ ምን ልትጠቀም ያስበሽ ነው? እኔ ምን እጠቀማለሁ? ያው ማዘር ደስ እንዲላቸው ብዬ ነው። ይኸውልሽ፣ የሚዋደዱ ሰዎች ሲጣሉ ማስታረቅ እንዴት ከባድ ነገር መሰለሽ። እኔ የምፈልገው አንጅ ካጠገቤ እንድትሆኝ ብቻ ነው በቃ። የምናገረውን ነገር ማዘር እንዲያከብሩልኝ ታደርጊያለሽ። ቆያ ልታረቅም ብላ ብታሳፍረንስ? እማፍረው ኮኔ ነኝ ዴ አንቺ በእኔ ላለማፈር ማፈር በቃ ይበቃ እንዴ እኔ ማፍራለ። የእኔ እናት እናቴ፣ የእኔ ፍቅር፣ የኔ ውድ፣ እባክሽን ፕሊስ፣ ለእኔ ስቲ። ወይ ጉድ እንደው በጣም አመሰግናለሁ። በጣም ቴንኪ አንቺ ትለያለሽ እንዴ መትሻልኩሽ ዴ በቃ ወይ ጉድ እኮ ምትው ሺ ስቲ ነው ወይ ው ደገምሹ ማረጋገጫ በጣም አመሰግናሉ እና በይቻ፣ በ እሺ፣ ዝምብለ አለ ምናድርግ። አሽቀንጠር ይኮነ ሄደች። አሽቀንጠር ሽና አሀ፣ እኔም አሽቀንጠር ነበረብኝ። ስሚ፣ ከአሁን በኋላ እዚህ ቤት ውስጥ አንድ ሰው ቢገባ እንድታስቆሚ ሊነገር ይሻሉ። ማንም እንዲገባ አልፈልግም። ከገቡ ግን እኔ አስቀይማቸዋለሁ። ኤድን በቤቷ እንዴት ትግኝ ብላት እሱ አያገባኝም እኔ ብቻ ማንም ሰው እንዳይገባብኝ እንዲሁም ቆልፌ እመጣለሁ ኤዱም ላይ እንደውም ቆልፌ ምን እየሆንሽ ነው ኤዱዬ ይቅርታ የበላይ አካል ትዕዛዝ ነው እየለመንሽ ነው ወይስ እንዳልገባ እየከለከልሽን ነው ሁለቱ ቆይ ለምንድን ነው ከበላይ አካል የታዘሽ መታረቅ አልፈለገችም እንዴ አረ፣ ማንም አላዘዛትም። ሂጂ እንደውም እንደመጣን ሄደሽ ንገሪያቸው። ሂጂ። ይኸውልሽ ክቧዬ፣ ማዘር መታረቅ በጣም ነው የሚፈልጉት፣ ግን እሳቸው ጋር ስትሄጂ መታረቅ እንዳልፈለጉ ቢያስመስሉ እንዳታኛቸው። ባህሪዋን ስለማውቀው ለሱ ችግር የለው፣ በጣም አሪፍ እና ደግሞ ምንም የነገርኩሽን ነገር እንዳትነግሪያቸው፣ ያው አያስፈልግም። አንቺ ብቻ ዝም ብለሽ ቶሎ ታረቂያቸው። እሱም አያሳስብሽ፣ ዋናው ነገር እሷ መታረቅ መፈለጓ ነው። አዎ፣ በቃ እሳቸውን አናግሪያቸው። ልምጣ እዚህ ጠብቂኝ። ልትታረቁት መታለች፣ የወሉት አልነገርኩትም እንጂ ሶስት ጊዜ ለምናኛልሽ። በቃ ዛሬ ታረቁ፣ ለምናሻለች። እንዲያው በመጣላታችሁ ቁርሷ በጣም ተጎድታለች። ምን መሰለሽ፣ አናዳኝ ነው እንጂ እኔ መታረቁን ጠልቼ አይደለም። ልጅን ጎድቻታለሁ ማለት? አዎ ሁለታችሁ ምን የተጎዳዳችሁት? ለምን ተቆሚያታለሽ? አረግቢቢያል አንድ ነገር ብቻ ያወራነውን ነገር እንዳይነግሯት። ለምንድነው? ማለግ ራስ ነግራተል እንዲ ምን ያስፈልጋል? እውነቱን መናገር ነው። ሌላ መናል ለምንአይ ምን ያስፈልጋል? እና በነግራት ምን ችግር አለው? አይ ምንም። ያው ባታውቀው ምን ያረጋል? መታረቅ አልፈለገችም አፍራ ነው። ለምን ጥፋቷን አውቃ እዚህ ድረስ ከመጣች ይቅርታ መጠየቅ ምን አስፈራት? አረ በጭራሽ፣ እንደውም ኩራት እኮ ነው የሚሰማት። ግን ያው ጥፋቷ አልገባትም? ጥፋቷን ካልገባትማ መታረቁ ምን ጥቅም አለው? ኖ ኖ ኖ፣ ጥፋቷን እኮ አምናለች። ጥፋቷን ማመኗን ያልገባት ጥፋቷ አሁን አልገባትም አላልሽኝም? ማ እኔ እንደዛ ነው ያልሽው። አንቺ ደግሞ ማን ጠይቀሽ? አማርኛ ተርጉምልኝ አለች። ማዘር እዚህ ድረስ መታ፣ አላመነችም እንደ እንዴት ይባላል አሁን ተግባባ መሰለኝ አይደል? ብቻ መጸጸቷን ብቻ እንዳልሰሙ ያስመስሉ ማስመሰል ይችላል ብለሽ ነው? ማ እርሶ። አዎ ምን ነው እናቶች እኮ ቅልጥ ያላችሁ ዲፕሎማቶች ናችሁ። የሆነ ሰው ጋር ተጣልታችሁ ያንን ሰው ስታያቸው ምንም እንዳልተፈጠረ እኔ እና ቸጌ ምና አደል እንዴ ማዘር፣ በቃ አሁን መታለች ገብታለች፣ ላምጣት። አላማረኝም እኔ፣ ነገር ቢቀርብኝ ይሻለኝ። እንዲህ ማዘር፣ በቃ እኮ መታለች እንዴ፣ ገብታለች እኮ ላምጣት፣ ላምጣት። ማዘር፣ የሚታረቁልኝ ከሆነማ ከዚህ በላይም ነጭ ውሸትም ለዋሻቸው እችላለሁ።

ተይ እስኪ፣ ተይ በቃ እኔም እኮ እንደዚህ የሚያደርገኝ እኔ እንደው ምን እንደሆነ አላውቅም። እሱ እንኳን ከልጅም ብሳቸዋል። በቃ ኔ ልጅ ሰው እንደዚህ የሚታረቅ ከሆነ እንኳን ዋሽተ እየቆነጠጥክ ብታስታርቃቸው ራሱ ምን ችግር አለው? ምንም። ይቺ ልጅ በስላለች ልበል? ግድ የለህም፣ በስላለች። ድሮስ ከኔ ጋር እየኖሩ አለመብሰል። አይ ብታምንም ባታምንም ከተጣሉ ሲስቆ ያየኋቸው ዛሬ ገና ነው። ሳቃቸውን መለስኩላቸው ታዲያ አታደንቀኝ? አይ ሙልዬ፣ እኔማ እኮ ሐሙስ ዕለት አይቼሽ ነበር፣ ከዛ ከድርስ ትመለሽ፣ ግን ሰላም ልልሽ አልኩና ትገላመጪኛለሽ ብዬ ፈርቺ። እኔ እኮ ምን ብዬ ነው ደግሞ አንቺንም ገላመጥሽ? እኔ ይኸው ገና ለገና ሄናልሽ ብለሽ እየገላመጥሽኛል። አይ ክብዬ፣ ስንቱ ነገር አሳልፈናል እንዴ። እዩ ያስታረኳቸው እኮ ነው ያልኩ፣ እንዴት አልገረመህም? ገርሞኛል ዱዬ። ይኸውልህ ጓደኞቻቸው ዘመድ አዝማድ ያልቻለውን እኮ ነው እኔ የቻልኩት። እሺ ቆይ፣ አሁን ምን ላድርግ? ቆይ ስለታረቁ ነው፣ አንቺ ስላስታረቅሻቸው ነው ደስ እንዲለኝ የፈለግሽው? በቃቶ ሙልዬ እናት፣ ግን እኮ ተስፍሽ መምጣት ነበረበት ለምን? ለምን? ባለቤት እኮ ነው ሙልዬ፣ በሱ ምክንያት አይደል የተጣላ ነው። እና ታዲያ እኔን ይቅር ካልሽ እሱን ይቅር ማለት ያቅትሻል ሙልዬ? አንቺን እኮ ይቅርታ ያልኩሽ እኔ ጥፋትሽን አምነሽ ስለተጸጸትሽ ነው። ስለተጸጸትሽ? አዎ፣ ምን ነው ውሸት ነው? እንግዲህ አማ፣ ታዲያ እሷን አማላጅነት ባትልኪያት ኖሮ እንታረቅ ነበር። አይ አሁንም አልፏል። ወደኋላ እንመለስ። ለምን ብንመለስስ? እውነቱን እኮ ነው የተናገርኩት። እኔ እኔ እኮ እንዲሁም የመሰለኝ ኤደንን አማላጅነት ወደ እኔ እንደላክሻት ነው። እኔ አዎ በጣም እንደከፋሽ ድፍረታትሽ እንጂ ከኔ ጋር መታረቅ እንደምትፈልጊ ስትነግረኝ፣ እንዴ ሙልዬ፣ እናቴ ከተጸጸተችማ እኔ ራሴ ሂጅ ነው ይቅርታ የምጠይቃት ብዬሽ እኮ ነው የመጣሁት። እኔ ነ የምሳሳተው ደግሞ ዩዬ፣ ከፈለግ ከማንም ጋር ተጣላ፣ እኔ አስታር እሺ፣ አንቺ ስለምታስታርቂኝ፣ ጸብ ፈልጌ ጣላለሁ? ብትጣላ እንኳን እንዳታስብ ነው ያልኩት። ወይ ወይ የወንዶች ጸብ ግን ድብድብ ምናምን ይበዛበታል። ይቅርበህ፣ ይቅርበህ። በል አስታረኳችሁ ብዬ ልቆርባችሁ። እሺ፣ እኔ መኪና እያስቸገረች ነው፣ ጋራጅ ላይ ልምጣ። የታለች ግን እኔ መቼ ነው ልጄ? ለእሱ አማላጄ ላኩሽ። ሙሽሪት መጸጸቷን አልነገርሽኝም? ነግሬሻለሁ። የመጸጸት ነው እንደ ማዘር። ቆይ እርስዎ ክቧ ላይ ወዷት? እሱም አጠየቀሽ? ከወደዷት ደግሞ በመጣላቱ ይጸጸታሉ ማለት ነው። ይኸውልሽ ክቧዬ ማዘር በጣም ነው የሚወዱሽ። አፍረው ነው መናገር። ለምንድን ነው የሚኮሳተሩብኝ? እኔ የማውቀው እሷ መታረቅ እንደምትፈልግ ነው። ትፈልጋለች። ለምን ማትናገሩ? አንቺ አትፈልጊም? ትፈልጊያለሽ? ምን ዝም ትያለሽ? እግራቸው ስር መትሽ የተደፋሽው ስለማትፈልጊ ነው። ተሳሳትኩ። ቢሆንም ግን ዋሽትሽ ነው ያስታረቅሽ። ነው ዋሻችሁ። ምን ችግር አለ? ጥሩ ጓደኛ ሆች አደላት። እንኳን ዋሽቼ እየገረፍኩ እራሱ ማስታረቃችሁ ምን ችግር አለ? እንደዚህ ተክዘው ከሚቀመጡ ቢታረቁ አይሻሉት እኮ። አንቺ ምን ቤት ነሽ? የጸባችንን መነሻ ሳታቂ ልታስታርቂ የምትሞክሪው? እኔ እሱ ምን ያደርግልኛል? ከጸቡ ክቦ አትበልጥቦትም። ሽሪት በጣም አዝኜብሻለሁ። በውሸት እዚህ ቤት እንድገባ አድርገሽኛል። ቤታችንም ለካ አስጠልቶሽ ነበር ማለት ነው። ታያት፣ አንቺ ታያት፣ ታያት፣ ትሂድ፣ ልቀቂያት። ምንትን ለማመጫታለሽ? ትሂድ። ሳቷሹ ነገሩ መታረቅ አ አዎ፣ አትፈልጉም? አዎ አዎ፣ አልፈልግም። አዎ? እንዴ ይፈልጋሉ፣ እንዳታምናቸው፣ ከእኔ የባሱ ውሸታሞች። እኔማ እኮ መታረቅ እፈልጋለሁ። ከሙሉዬ የሚበልጥብኝ ምንም ነገር የለም። መታረቅ ማን ይጠላል? አይደለም ከክብዬ ሰው ከአባቱ ውስጥ ገዳይ ይታረቅ የለም ግን፣ መጸጸት አለባት። እኔ በህይወቴ እንደዚህ ዋሽች አላቅ ይሄን ሁሉ ኃጢአት ሰርቼ የላቸው ቆይ እነሱ ማን ስለሆኑ ነው የማይታረቁት? በቃ እኔ በቃ ኧረ ማዘር ተስማሙ። ንግድ አደረግሽው አንቺ። ድቀቂኝ መውጣት መግባት ነው ሰባሪው ምን አላወጣሽበት ይሰበራ እርሶ፣ ሲኔኖሽ ምጥ እንደዚህ ያለ የሰበሩት ሰው እንዴት ታርቆ ሳይጨርስ ይጣላል? ነግቢ ቆይ፣ ለመታረቅ ልቀቂኝ። ታያት ትሂድ፣ ልቀቂያት። ክቧ፣ ለመታረቅ እማዬ፣ ታርቀው ነበር እኮ ረስተውት ነው። ምነው ሙልዬ፣ አሁን በዚህ እድሜያችን መጣላት ጥሩ ነው? ጎሽ እናቴ ንገሪያቸው። እኔ ራሱ ከ በጣም አሳፍረውኛል። ማጣ የተጣላችሁበትን ምክንያት ባላቀውም እንደው ምን አለ ምትታረቁ ነግሬሻለሁ። ታውቂያለሽ፣ በደምብ የነገርሽኝ ነው። እን ታዲያ እሱ ከሆነ ምን ችግር አለው? እኔ ሌላ ነገር ያለ መስሎ ነው እንጂ። ታዲያ ሙልዬ፣ ምንድን ነው ቅሬያለሽ? ይሄን እናት በአጋጨን ጉዳይ መተጸጸተችና ምንድነው እኔ የማላውቀው ነገር አለ እንዴ? አዲሱ ባሏ የድሮ ሚስቱን ጥርስ አራግፎላት ነው የፈታቸው። ተይ ይቅርብሽ ብላት፣ ቃሌን ነቃ አቀባችሁ እማን አውቃታሉ። የድሮ ሚስቱን ጥርስ ማርገፉ አይደለም ያበሳጫት አታግቢው እያለች ስላገባችሁ የክብር ጉዳይ ነው። አየ ይሄ ውሸት ቢሆን እንኳን ማዘር ያደርጉታል። ስለዚህ አምነዋል። ተስፍሽ የድሮ ሚስቱን ጥርሷን ስላራገፉ አይደለም ሙልዬ ሙልዬና የተስፍሽ እናት የቅርብ ዘመዳሞች ናቸው። በዛ ላይ ጠበኛ። በእርግጥ የድሮ ሚስቱ ጥርስ ረግፏል፣ ግን እኔ ያላረገፍኩም ካለ በግድ አንተ ነው ማለት አለብኝ። እን ከእኔ እሱን ነው የምታምኘው? ሙልዬ እንዴ ኧረ ተይ እንጂ አሁን ብትታረቁ ምን ችግር አለው? አንቺ ደግሞ እና እስኪ ጎዳ ተጠብቂ ነው የምትይው እኮ ጥርሷን ያረግፈው አይ ሙልዬ፣ በፍጹም የኔን ጥርስ እኮ አያረግፉም። በጣም ነው እንደውም ጥርሴን የሚወደው። ያሳዝናል። እኔ ግን እንዲህ ምቶኛ አይመስለኝም ነበር። ማዘርዬ፣ ለምን አላመኑበትም? ጥርሷን የሚወድላት ከሆነ አያረግፈውም። እንደውም የበለጠ ይንከባከብላታል። ቆይ ሙልዬ፣ እኔ ግን ያልገባኝ ነገር እስከ መጨረሻው ይለያዩ ነው የምትይው? እኔ አልወጣኝም። እና ታዲያ ምንድን ነው? ብትታረቂያት ምን ችግር አለው? እሷን እንዳይጎዳት ቃል ይግባልኝ ነው ያልኩት። ምንም ችግር የለም ሙልዬ፣ ቃል ይገባልሻል። አንቺ ራስሽ ለመሆኑ መች ተጸጸሽና ነው? እረ እኔ ተጸጽቻለሁ። መኪና የት? ትንሽ ታመመችና ገራጅ ጥያት መጣሁ። ደግሞ እንኳን ደስ ያለህ ማና፣ ክቧ ታረቁ ጠረቁ ምነው ነው ደነገጥክ ጥሩ አይደለም እንዴ ያው ሙልዬን ታውቃት አይደል ሙልዬ እናቴ ናት ላስታውሰብ ብዬ ነው እሱማ እኔ ማክስቴ ናት ግን ያው ሙልዬ ትንሽ ታካብዳለች ታካብዳለች እኔ እናቴ እንደምታካብድ አላቅም ነበር እሱ ማ ከእናቴ ጋር ስለተጣላች ነው ያከረረችው እንጂ ከእኔ ጋር ማ ሰላም ነበረች ኤዱ ናት ሄሎ ኤዱ እንግዲህ አሁን እምትለውም በይ ሙልዬ ምን አለች መሰለህ የድሮ ሚስቱን ይሄ የፊት ጥርሷን አውልቋል አለች ይሄን ደግሞ ለክብያ አልነገራትም ስለዚህ ተቀይሜያለሁ ብላለች በእርግጥ ጥርሷ የወለቀው በእኔ ምክንያት ነው ለሱ ደግሞ ይቅርታ ጠይቃለሁ ግን በራሷ ጥፋት ነው። ፊት ለፊት እንዴት ያርገ ነካስ አደርጋት ነው ተነቃንቁ የነበረው ጥርሷ ልቀው። ይሄ ሰውዬማ ያላቸው ጋብቻ በመፈጸሙ መከሰስ አለበት። የስምንት ዓመት ልጅ ነው ያገባው። ጥርሷ ተነቃንቁ ምናምን የሚለው እዚህ ጉዳይ ውስጥ ነው የለሁበትም። እንደጀመርሻ አንቺ ጨርሹ ነው ያለውጣ ተጫውቱ። የኔን ጥርስ ያረግፈዋል ብዬ በፍጹም አልጠረጥረውም። ፈገግታዬን ይወደዋል። መቼም ጥርሴን አራግፎ የሸረፈች በግ መስዬ እንድኖርማ አያደርገኝ። ያደርገኝ እናቱን ስለጠላኋት ተስፍሽን መጥላት አለብኝ። እናቱን በማገኛ ታገኛታለሁ። ግን ክብዬን እንዴት ልጣት? ምን እንዴት ትለኛለ? ሁለቱን ሳያቸውን እንዴት የበረደልኛ። ያው እንደ ነገር ኳቸው። የእሷንም ቢሆን በስተት ነው። የክብዬን ግን ብሞት ተሳስቼም ቢሆን አለቀም። ጉሽ ከዚህ በላይ ምን ማረጋገጫ አለ? ከልቡ መሆኑ ያስታውቃል። አዎ ከልቡ ነው፣ ውያው ከልቡ ነው። ስለዚህ በሉ አሁን ይቅርታ አድርጉለት፣ እኔ ብዬዋለሁ። ጎሽ፣ ክብዬ በሉ። ማዘር እርሶ ኖት እንግዲህ የቀሩት እኔ የምለሽ ምን ሆነሽ ነው ሌዲ? ያልሽው ብድግ ብለሽ ልትሄጂ ነበር። ግን አይ ሙልዬ ምናልባት ስላልተቆጣሽኝ ይሆናል። ግን ምን ሆነሽ ነው እንደዚህ ልስልስ ያልሽልኝ? ተቀመጭ ብትኖሪ ኖሮ እኮ አርፌ ቁጭል ነበር። እኔማ ምን እንግዲህ እንደ ኩያ ይችሽ ነው። ለምን ኩያሽ ታደርጊኛለሽ? አይደለሁማ። ፊት አትስጭ ግድ የለሽ እናቴ ያን ሁሉ ችግሬን አሳልፈሽልኝ፣ ደግሞስ አንቺ እኮ እናቴ ጠንበለለሽ፣ ግርማ ሞገስሽ፣ እድሜሽ፣ ውለታሽስ ቢሆን ቤት ተገናኝቶ ታዲያ መልሁን ብለሽ አልታረቅ ብለሽ ተነስተሽ ሄድሽ። ምናልባት ባንቺ ወጥቼ አይደል ቆራጥ ቆራጥ ሲሰራራ። ለነገሩ አንቺም የዋዛ አይደለሽ። መች አጣሁት ኤደን፣ እኛን ማስታረቁ፣ ወይ ገርመሽ በጣም ቺ። ያውም እኮ ዋሽታ ነው ልታስታርቀን ያሰበችው። ግን እኛን ማስታረቁ ይህን ያክል አሳስቦት ነው። አይ፣ ግድ የለሽ ሰአት ሙልዬ፣ ግዴለሽ ስራ መግባቷ ቀይሯት ሰው ግን በእውነት ቀጥሉ እንጂ እኔ ስመጣ እንደድሯችሁ ወሬ ማቋረጥ ጀመራችሁ። ምረጡ እንጂ የትኛው ነው ልግ የሙልዬ ማስታረቅ ስህተት ሲሆና አያውቅም፣ አይደለ? ምን ትዝ እንዳለኝ ታውቃለህ? ሂትለር ማዘሩ ሲወልዱት እልል ብለው እንደነበር፣ እኔም ሳስታርቃቸው እልል ብዬ ነበር። አሁን ታርቀው እኔሌ ሲያድሙ ማስታረቅ መቼም ስህተት ሆኖ አያውቅም። ይሄ ጊዜያዊ ስሜት ነው። ሲነጋ ታያታለህ፣ ትረሳዋለች። ቶ እንዲያውም በማነር ነው የምነጥፈው። እመነኝ፣ ከአንድ ሳምንት በኋላ ባነሩን እያየች ራሱ ትረሳዋለች። በቀጣይ ሳምንት በምስኪኖቹ። እናት ያረጀች አንተ ሳትኖር ምለውን ብትሰማ ኖሮ ምን ትል ነበር? እንደውም ሴራሚኩ ሊሆን ይችላል። ለምን አይነሳም? ባለሙያ ልጥራና ላስነሳው። እና ታዲያ ድሮ ሚስትህን ጥርስ፣ በእሷ ገንዘብ ነው እንደምታስተክልላት። እኔ ቁጥሩ የሰራው መስሎኝ ነው